ስልክ ተደውሎ ነው ሀሎ ጤና ይስጥልኝ እንዴት ናችሁ ይመስገን አምላክ ደህና ፍሬህይወት እባላለሁ ከአቡዳቢ የኢትዮጵያ ኤምባሲ ነው የምደውል አቡዳቢ ፍሬህይወት ፍሬህይወት አስራት እባላለሁ ከአቡዳቢ የኢትዮጵያ ኤምባሲ ከአቡዳቢ የኢትዮጵያ ኤምባሲ እሺ ምን ድጋፍ ምን እርዳታ ሊደረግ ነው? ተደጋጋሚ የኢትዮጵያ ኤምባሲና እሺ፣ ሰራተኞችና ዲፕሎማቶቹ ሎካል ሰራተኞች የኮሚኒቲ ሰራተኞች እሺ፣ እና በአቡዳቢ የኢትዮጵያ ኮሚኒቲ እሺ፣ ለመቄዶንያ ድጋፍ ለማድረግ አስቧል። ይሄም ድጋፍ የሚያደርገው በ የአቡዳቢ ኮሚኒቲ ኮሚኒቲ እሺ፣ በየጊዜው የኢፍጣር ፕሮግራም ያዘጋጅ ነበረ። እሱ ፕሮግራም በመሰረት እንዲሁም ለ ፋሲካ በዓል ክርስቲያኖች እንኳን አደረሳችሁ ፕሮግራም ያዘጋጅ ነበር። እሱንም በማጠር ለመቄዶንያ አንድ ነጥብ አራት ሚሊዮን ብር ድጋፍ ለማድረግ አንድ ነጥብ አራት ሚሊዮን ብር ይኸው እንግዲህ አንድ ነጥብ አራት ሚሊዮን ብር፣ እኛም ይኸው ስቱዲዮ ቆመን እንግዲህ ይሄንን እያጋፈርን ነው የምንገኘው። ይሄ ሂሳብ ስንት ነው? አንድ ነጥብ አራት ሚሊዮን ብር አንድ ነጥብ አራት ሚሊዮን አንድ የቁጥሩን በደንብ ትደልል እሺ ይልህና እሺ የምናስገባው ትራንስፈር እናደርጋለን እሺ አዎ እሺ አንድ ነጥብ አራት አንድ ሚሊዮን አራት መቶ ዘጠና ሺህ ሁለት መቶ ሰላሳ አምስት ከ አስራ ሦስት ሳንቲም ነው። አንድ ሚሊዮን አራት መቶ ዘጠና ሺህ ሦስት መቶ ሰላሳ አምስት ነጥብ አስራ ሦስት ሳንቲም አዎ፣ በጣም ጥሩ በጣም በጣም እጅግ አድርገን እናመሰግናለን። እንግዲህ ከአቡ ዳቢ የኢትዮጵያ ኤምባሲ የአቡ ዳቢ ኮሚኒቲ ነው አይደለም የኢትዮጵያ ኤምባሲ ሰራተኞች ሰራተኞች ዲፕሎማቶች ኮሚኒቲ በጣም ጥሩ በአንድ ላይ በመሆን በለፋሽካና ለአፍጥር ፕሮግራም ያደርግ የነበረውን ፕሮግራም በማጠፍ አንድ ነጥብ ወደይንን ብልጣም በጣም እጅግ አድርገን እናመሰግናለን። አጠቃላይ ያሉትን እንግዲህ በዚሁ ምስጋናው እንዲደርስ እንጠይቃለን። በሰይፉ ኦኒቤስ በሰይፉ ሾው እንደዚሁም በመቄዶንያ የዩቲዩብ ቻናል እንግዲህ በእነዚህ አማራጮች ተከታትላችሁ ይሄን ድጋፍ ስላደረጋችሁ በጣም እጅግ አድርገን እናመሰግናለን። ክብረት ይስጥልን። ትንሽ ሀሳብ ካለ ደግሞ በዚሁ ባልደረባይም አለ። ፍሬ ህይወት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አንዱ አለም እባላለሁ። በጣም ነው የምናመሰግነው። ያው ከሀገራችሁ ርቃችሁን ያላችሁት በብዙ ነገር ውስጥ እየለፋችሁ ህይወት ለማሸነፍ ብዙ ዋጋ እየከፈላችሁ ያላችሁ ኢትዮጵያውያን ናችሁና ሀገራችሁን ስላረሳችሁ ስላሰባችሁ ይህንን ትልቅ ነገር በመደገፍ አብራችሁን ስላላችሁ የእውነት ኮሚኒቲውን ስትሰባሰቡ ንገሪልኝ። በጣም በጣም ኢትዮጵያ ታመሰግናችኋለች ብለሽ ንገሪልኝ። መልዕክቱን አስተላልፋለሁ። በጣም ነው የምናመሰግነው። እድሜና ጤና ይስጣችሁ። ቴንክ ዩ በጣም በጣም በጣም እጅግ እናመሰግናለን። በስማም በስማም በጣም በጣም እጅግ አርገን አቡዳቢ የሚኖሩ በኢትዮጵያ ኤምባሲና ቆንስላ ጽሕፈት ቤት የሚሰሩ ባልደረቦች ዛሬ አንድ ሚሊዮን አምባሳደሩን ጨምሮ አንድ ሚሊዮን 490 ሺ 235 ከ13 ሳንቲም እዛ ያለው ኤምባሲ ሰራተኞች የውጭ ጉዳይ ባልደረቦች ናቸው። ካሉ ከስራቸው ላይ ከሚሰሩበት እዛ ያገር ገጽታ የገነቡ ዲፕሎማሲ ስራዎች እየሰሩ ነው። ይህን አሰባስበው ልከዋል። ሬኩትሪ ይደግምአንድ ሚሊዮን አንድ ሚሊዮን አራት መቶ ዘጠና ሺህ ሁለት መቶ ሰላሳ አምስት ብር ከአስራ ሶስት ሳንቲምታዲያ እኛ ኢትዮጵያን አናምርም። ሰው ለመርዳት ሰሞን ሰውነት ብቻ በጣም በጣም በጣም።